ሰላም ጤና ይስጥልኝ ውዴ ቻናል ቤተሰቦች፣ አሁን እየደረሰኝ አዲስ መረጃ ያለሱን መረጃ ላደርስላችሁ ወይም እኔ ይዤላችሁ መጥቻለሁ ማለት ነው። ሐጂ ኦመር ኢድሪስ ከዚህ ዓለም በሞት መለየታቸው ተሰምቷል። እንዲሁም የኢትዮጵያ ሁለቱ ፈተናዎች ከትናንት እስከ ዛሬ የሚል ዝርዝር መረጃም ይዤ ያለሁ አብራችሁ ሚድት ቆዩ። በድጋሜ ጋበዝኳችሁ። የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ተቀዳሚ ሙፍቲ ሐጂ ኦመር ኢድሪስ ከዚህ ዓለም በሞት ተለይተዋል። ተቀዳሚ ሙፍቲ ሐጂ ኢድሪስ ባጋጠማቸው ሕመም በሕክምና ሲረዱ ቆይተው ከዚህ ዓለም በሞት መለየታቸው በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የፕሬዝዳንቱ ጽሕፈት ቤት ኃላፊ ኡስታዝ አቦክር አህመድ ለኤቢሲ አስታውቋል ማለት ነው። በብዙዎች ዘንድ የሀገር ዋርካና የሁሉም አባት በመባል የሚታወቁት ተቀዳሚ ሙፍቲ ሐጂ ኡመር በሃይማኖት አባትነታቸውና ና በሀገር ሽማግሌነታቸው ከፍተኛ መከበርን ያገኙ ታላቅ መሪ ነበሩ። ህልፈታቸውን በመላው የሀገሪቱ ስልምና እምነት ተከታዮችና በሌሎችም የኢትዮጵያውያን ዘንድ ጥልቅ ሀዘንን ፈጥሯል። የቀድሞ ሙፍቲ ላበረከቱ ታላቅ ሀገራዊ አስተዋጽኦ እውቅና ለመስጠት ስርዓተ ቀብራቸው የእስልምናን ስርዓት በጠበቀ መልኩ በመንግስት ደረጃ በክብር እንደሚፈጸም ከተለያዩ አቅጣጫዎች ጥሪ እየቀረቡ ይገኛሉ። ተቀዳሚ ሙፍቲ ሐጂ ኡመር ኢድሪስ በኢትዮጵያ የሃይማኖት የሃይማኖቶች መቻቻልና አብሩነት እንዲጎለብት ባደረጉት አስተዋጽኦ ሲታወሱ ይኖራሉ። ለቤተሰቦቻቸውና እንዲሁም ወዳጅ ዘመዶቻቸውና ለመላው የኢትዮጵያ ህዝበ ሙስሊማን መጽናናትን እንመኛለን ማለት ነው። ወደ ሌላኛው መረጃ ስናልፍ የኢትዮጵያ ሁለቱ ፈተናዎች ከትናንት እስከ ዛሬ በሚል የተዘጋጀ ዝርዝር መረጃ አለ። የኢትዮጵያ በታሪክ ጉዞዋ የባንዳ ና የባዳ ሴራ ያልፈተናት ወቅት የለም ቢባል ማገነን አይሆንም። ከጥንት ጀምሮ ከዳተኞች ና የውጭ ጠላቶች ተባብረው ሀገር ለማፍረስ ያሴሩበት አጋጣሚ ለቁጥር የሚታክት የኢትዮጵያ ታሪክ አካል ሆኗል። በእርግጥ እንዲህ ያለው በሽታ የኢትዮጵያ ውስጥ መቼ ገባ ቢባል ብዙ ዘመናትን ወደኋላ መቁጠር የሚያስችል ቢሆንም በጣሊያን ወረራ ወቅት ግን እንዲህ ያለው ፈተና ከወረራው እኩል ኢትዮጵያን እንደፈተናት ማስታወስ ይቻላል ማለት ነው። በዚህ ወቅት ሀገራቸው ከርተው ከወራሪዎች ጋር ያበሩ መረጃ ያቀበሉና ወገኖቻቸውን የወጉ ባንዳዎች መከሰታቸውን ታሪክ ያስረዳል። መልኩ ይለያ እንጂ ከኢትዮጵያ ታሪካዊ ጠላቶች ጋር በማበር የሀገርን ብሔራዊ ጥቅምና ሚስጥር ለጠላት አሳልፎ በመስጠት በየፊናቸው ኢትዮጵያን ለማፍረስ ያለሙ አልሳካቢላቸው እንጂ ብዙ ጥረትም ብዙ ጥረዋልም ደምም አፍስሰዋል። በተለይ ደግሞ ኢትዮጵያ ለዘመናት ያንቀላፋችበት የጨለማ ዘመን በብርሃን ለመቀየር ስትነሳ እንዲህ ያለው ፈተና ጎልቶ የሚመጣበት መሆኑ ነው የሚያስገርመው። ለዚህ ጥሩ ምሳሌ የሚሆነው የታላቁ ኢትዮጵያ ህዳሴ ግድብ ግንባታ ሲጀመር በቤሻንጉል ጉምዝ ክልልና በተለያዩ አካባቢዎች ግጭቶችን በመቀስቀስ ፕሮጀክቱ እንዳይሳካ እየሰሩ ባንዳ ሆኑ ተላላኪዎች ጥቂት እንዳልነበሩ ሲታሰብም ይኖራል ማለት ነው። እዚህ ላይ ይበልጥ የሚገርመው ግድቡ ግንባታው ሲጀመር የነበረው መከራና ስቃይ ወደኋላ ላይ ረገብ ብሎ ይታወሳል። ምክንያቱ ደግሞ ፕሮጀክቱ የትም እንደማይደርስ እርግጠኞች የሆኑበት ወቅት ስለነበረ ነው። ይህን ፕሮጀክት ከሞተበት አስነስቶ ለፍጻሜ ለማድረስ በ 2011 ዓ ም ጥረቶች ሲጀምሩ ደግሞ ከሀገር ቤት እስከ ዓለም አቀፍ የደረሱ የባንዳና የባዳ ጥምረቶች በየጉራቸው ተሰባስበው የሀገር ልማት ለማደናቀፍ እንደጣሩ ተስተውሏል ማለት ነው። እንዲህ ያለው ጥረት የሚጎላው ታዲያ የኢትዮጵያ ግዙፍ ሀገራዊ ፕሮጀክትን ስጀምር ነው። ያኔ የበሉትን ወጪ ሰባሪዎች ያሳደጋቸውን ህዝብ መልሰው ይኮረኩማሉ ልማት እንዳይስፋፋም ይጥራሉ። ስለ ሀገራዊ አጀንዳ የወደብ ባለቤትነት ጉዳይም ሆነ ስለ ልማት ሲነሳ አንዳንድ በዲያስፖራ ውስጥ የመሸጉና ሀገር ውስጥ የሚገኙ ሀሳቢዎች የነገር ሾተላዮቻውን ይመዛሉ። ኢትዮጵያ በታሪኳ ውስጥ ድል ያደረገችበት ሁሉ በአዳና በአንዳ ጥምረት ፈጥረው የገጠማት ቢሆንም ሁለቱንም በድል መወጣት ችላለች ማለት ነው። የገጠማትን መከራ ሁሉ ማለፍ የምትችለው ኢትዮጵያ በታላቁ ኢትዮጵያ ህዳሴ ግድብ ጉዳይ ላይ ይህንኑ የግጥማትን ፈተና በማለፍ ሀገራዊ ፕሮጀክቷን በስኬት እያስፈጸመች ቀጥላለች። በተለይ በግዙፍ ፕሮጀክት ላይ እየታየ ያለው ውጤት ለባዳና ለባንዳዎች ራስ መታት ቢሆንም ተጠናክሮ የሚቀጥል እንጂ የሚቆም አለመሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ መግለጻቸውም አይዘነጋም። ባዳና ባንዳ ሊያጣጥላቸው የሚሞክሩ ፕሮጀክቶችም ከሀገር አልፈው ለበርካታ የአፍሪካ ሀገራትም ጭምር ተሞክሮ እየሆኑ ነው። ዓለምም በትብብር ማቀፍ የተቃኙ የኢትዮጵያ የልማት ስራዎች ብሩህ ጊዜ የሚያመለክቱ መሆናቸውን እየመሰከሩ ገላኝ ይገኛሉ። ውድ የቻናል ቤተሰቦች የዕለቱ መረጃ ይህን ይመስላል። በሌላ አዲስ መረጃ እስከምንገና የላይክና ሸር ሰብስክራይብ እያደርጋችሁ እንዲሁም አዳዲስ የሆናችሁ ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። በሌላ መረጃ እስከመለስ መልካም ጊዜ